ሰላም አሌይኩም ወረህመቱላሂ ወበረካቱ። የልጅ አህመርቱብ ቻናል ተከታዮች ሰላም ናችሁ? አለ አልሐምዱሊላህ። ዛሬ ደግሞ ያው ያስጎበኛችሁት ያለው ዛሬ የመጣሁት ቪዲዮ በሌላ ቪዲዮ ነው። ያው እዲህ ስራ ለመስራት ከፒያሳ ወደታች ወረድ ብዬ ቀበለ አምስት ነው። አሰል የሚባለው ጎተራ ቤቱ ስር አካባቢ እያርጉ ነው እና ይህን ሰፈር የምን ያህል እንደደመቀ እንግዲህ ተመልክቱ። በጣም የተቀየረ ነው ያለው የሚገርማችሁ፣ በዛ አካባቢ እኔ ቦታ ራሱ ርካሽ ሆኖ እራሱ ራሱ አልገዛም የሚያልኩበት ሰፈር ነበር አሁን በጣም ተወዷል አካባቢው። እየደመቀ ስለሆነ በጣም መሳጭ የሆነ መጥቷል። ማንም ሰው ይፈልገዋል ማለት ነው። አሁን ወደዚህ መሆኑ ይሄው እንደምታዩት እና ማናችሁም ሰው ወደዛ አካባቢ የምትፈልጉ ይህ ቦታውን አሳያችሁ ማለት ነው። ምን አይነት እንትን ላይ እንደ አለ ይህ እንግዲህ በዚህ ታይ ምን እንደማሳያችሁ

ቤታችን የማሳይባችሁ አካባቢ ካሜራ ወዳለበት በእነዚህ ቤቶች ወደዛ ጀምሮ ነው ተካልሏል የተባለው እና እንግዲህ እስኪ ጨርቃ ላይ ጨርቅ የሚለው ነገር የሚታየው ሆነው ሰፈሩ፣ ግን ገማገሙን ላሳያችሁ ብዬ ነው ይኸው። ይህ እንግዲህ በጎተራ ቤተክርስቲያን ተሰፈር ነው። የምን ያህል እንዲያሞቁት ሰው ገብቶበት ተመልከቱ። ፊት ዝም ብሎ ቤቱ ሁሉ ተዘግቶ ተዘግቶ ነበር ያለው። አሁን ሰው እየገባ ሞቅ ሞቅ አድርጎታል። መስጂዷ ናት የዚህ ሰፈር እንደሞ ቀይት ሰው ሲገባ ቦታው ሁሉ እንዴት እንደሚያምር ይኸው እንግዲህ፣ መብራት በደንብ ገብቶ ሞቅ ሞቅ ውላል ሰፈሩ። በጣም ነው የሚያምረው። እና እንዲ እንደዚህ አይነት ነገር ስለቅላችሁ ብለ ክላሲካል ማደርገው ለረጅም ሰዓት ላለማውራት ለማውራትና ገለጻ ለማድረግ ነበር ከሰው የተሰጠኝን አስተያየት ለመቀበል የዚህ አይነት ቪዲዮ መያዝ ጀምር ያለው። ያው እንግዲህ እንደምታዩት በጣም ነው የሚያምረው። ትራንስፈርመር ምናምን ተገጣጥሞ ሞቅ ሞቅ ብሏል። እሁ እንግዲህ እዛ አካባቢ ቦታ መግዛት መኖር የምትፈልጉ በዚ ሁኔታ ቲምቋል ሰፈሩ ማለት ነው። ው ግዴታ ዝግዝ ዝብ እያልኳችሁ ሳይሆን ሰፈሩን ለማሳየት ያህል እና ያያችሁ ነው። እንግዲህ ዲሽም እንሰራው ያው እንደዚህ እንደምታውት በእግረኛ እየተጓዝን ነው ማለት ነው። ያው አገራችን ላይ እዚሁ በተጨማሪ በትርፍ ሰዓት እያልን እንሰራለን እና ያው ምንም አይልም ብቻ ይኸው በዚህ እንደዙ አሁን በየ እንትሩ ነው እያሳያቸው ያለሁት እየዞርኩ በቃ ላ ሌለ ቤት ውስጥ ከምደርስ ደረስ

በፊት የተመራ መሬት ነው። ይህንን የሚያምር ግን በመለከት ነው፣ እንግዲህ የተነገረኝ እደረስክ ይመስለኛል።